እንዴት አይደረግም? እንዴት አይደረግም? እንዴት ነበር የሚደረገው ስላልነገርሽው ስላልነገርሽው እኮ ነው። እንዴት ነበር የሚደረገው እናንተው የእናንተው ማነት ታደሰ ይችና ሸንጓሊት ለምን አወጣች? ዛሬ በመኝታ ቤቷ ላይ ትዝታ ትላለ። አቤት ቲክታከሮች፣ አቤት ቲክታከሮች

ታስራላት እኮ ቢሆን ዶሮ እኮ መጣም እንደ ስታውሽ እንኳን ሳቅ አይመጣም። እኔ የምለው ቀለበት ግን ቀልድ ነው፣ እንደ ዝም ብሎ ነው እንደ ማንም ጣት ላይ ቀለበት የሚደረገው ቀለበት ሊያደርግ ነበር። ዳኔ ባረግህ ኖሮ ሴት እንደ ጓደኛ መስለህ ቀርበህ፣ በዚህ አጋጣሚ ሃይሚ ጀግና ይህ ሃይሚ ጀግና ናት እንዴ? ሌላ እኮ ተቀየረ። ዳኒ ተቦለሰ፣ ኤክስ ተደረገ፣ ዳኒ ማለት ነው። ቤተሰቦች ሰላም፣ ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ አለን? እኛ ደህና ነን፣ እግዚአብሔር ይመስገን። ሁሉ ሰላም ነው። እንዴት ናችሁ አለው። ዛሬም ተከስጀላችሁ፣ ዛሬ ተከስከስተላችሁ። እንግዲህ ትናንትና ሃይማኖት ታደሰ ስቶሪ ላይ የአሸንጓዴት ያለችባት ቪዲዮ፣ አጭር ቪዲዮ ለቃለች ማለት ነው። እና ከማታው ከትዝታ መልስ ማለት ነው። ማላ አሌክሶ ነው ከድር ነው ኪድ ነው ማንም የሴት ስም ነው። ደግሞ ያለው ኪድ ነው ከድስ ነው የሚባለው ልጅ ማለት ነው። አልተመቻት መሰላይ፣ በቃ የሆነ ጥቅሱ ምናምን አልተመቸኝም፣ እና ኦ ማይ ጋድ ወደ ማለፊት መለሽ፣ የሚሻልሽ የሚሻልሽ እሱ ነው። ሌላው ሲቀጥል ደግሞ እናንተ ስላላችሁ እናንተ ስላወራችሁ ሰማይ ዝቅ ምድር ከፍ አትልም። አታካብዱ፣ እኛ በምናወራ ወሬ አታካብዱ። እነሱም እንኳን የፈለጋቸውን ነገር እየተነጋገሩ ቪዲዮ እየሰሩ ነው አይደለ? ስለዚህ እኛም ደግሞ በተናገሩት ነገር ላይ እኛም የምንሰጠው አስተያየት ሆዳችሁ ነው አይቆራጣችሁ አይማማችሁ ምክንያቱም መሆን ያለበትን ነገር ነው እያደረግን ያለነው ገባችሁ አላ እንደናንተ ቁጭ ብለን ከሌ መኝታ ቤት ገባ ከሌ እንትን ቤት ገባ አይደለም እያልን ያለን እያወራን ያለ ነው እያወራን ያለ ነው ትክክለኛውን ነገር ብሩክም ለሀይሚ ይሄን ነገር አትበላት፣ ብሩ ሃይሚም ለብሩኪ ይሄን ነገር ባታወሩ ስራ መሆኑን ከታወቀ ለምን እንደዚህ አይነት ቃላት ትወራወራላችሁ? ብለን የተናገር ነው። መብታችን ነው። ስለዚህ ማንም የማንም አለቃ ሊሆን አይችልም። ገባችሁ ይሄ ወጣ ወጣ ያለ ነገር እየተናገሩ ውስጣቸው ሆዳቸው ከሚቆሳሰል አልቅ ጥሩ ጥሩ ነገር መናገር። ከዳኒ ጋር ደግሞ ሀይሚ የራቀችበት ምክንያት ያው ኦዴንስ የብዙ ሰው ዳኒ የብዙ ሰው ጋር ይሰራል ብዙ ሰው ጋር እንዲሆን አባ ዘው ከዳኒ ጋር ብትሆን አሁን ላይ ሳስበው ማለት ነው ብዙ ብዙ ነገሮችን ታቅ ነበረ። ምክንያቱም ዳኒና በዳኒና በሶሲ በኩል ብዙ እነሱ ብዙ ነገር ያውቃሉ። በነገራችን ላይ ማለት ነው እንደምታዩት ኮካ ፋብሪካ ውስጥ ማለት ብዙ ፎሎወር ብዙ ቁና ብዙ የሆነ ምትን ካላችሁ ትጠራላችሁ እና እንደዚህ እንደዚህ አይነት ነገር ማስታወቂያዎችን ይሰራሉ ዳኔና ሶስና ማለት ነው። ሶስና አሁን በቀደም ብሩኬን ይዘው ሄዳ ኮካፍ አፍሪካ ው ተጠርተው ሄዱ። የስራዬ ውጤት ነው አለ ብሩኬ ማለት ነው። እዛ ቦታ ላይ እንዲገኙ ያደረገው ያደረገው ነገር የስራ ውጤት ነው አለ። እንግዲህ ያው ተመራጭነት ስላገኘ ነው። ተመራጭነት ማለት ያው የስራው እድሉ ታ ቻንሱ ነው፣ ስለተፈለገ ማለት ነው። እዛ ቦታ ላይ እየሄደው ማለት ነው። ሶ ዳኒም ነበረ ማለት ነው። ሁሉም አሉ። ማን ነው ካሜራማኑ? ማን ነው ይሄን ቪዲዮ ይቀርጽ ይቀርጻቸው? ስለዚህ ስራ ስራ ከሆነ እኛ ምንም ያናድደን ነገር አለ? የሰሩትን ነገር ይዘን እየመጣ ወደዚህ ሀሳብ አስተያየት መስጠት ምን ያቃጥላችኋል? እንደዚህ አይደረግም እንደዚህ ይደረጋል። ሀይሜም እንዲህ አላደረገች እንደዚህ ሆነ። ምን ሲጀመር መንስኤውን ያን መጣው ማን ነው? አንድ አንድ መንስኤ የመጣው በፕራንክ ነው። ይኸው በአንድ ፕራንክ ይሄ ያቶ አለማየሁ ልጅ ማለት ነው። ምድሩን እያንቀጠቀጠ እስካሁን ድረስ አቆያችሁ፣ ሰራችሁ፣ እማታውቁትን አሳወቃችሁ፣ እማታወሩትን አዞራችሁ። ታዲያ አይበቃችሁም? ቴንኪ አይቀልም ከዚህ ሁላ። ስለዚህ ሃይማኖትም ማታቀውን ሰው አስመጣች። ስለ ትናንት የመጣለች ማታቀውን ሰው እንድታቃ አደረገን። በቲክቶክ ላይ ስታቀናብሩ በቲክቶክ ሀይሜ ጋር መሸ በመጣ መሸ በመጣ ስትሎ፣ በዚህ አጋጣሚ ሀይሜ ማለት ነው ቲክቶከሮችም ሆኑ ማንም በውስጥ የሚያወራሽን ነገር ቪዲዮ አትስሪ ማለት አንዳንድ ጊዜ እንዳትጎጂ ፈልጊ ነው እንጂ ሌላ ነገር አስቤ አይደለም። አሁን አሁን ኬት ነው የመጣው? ማን ነው? ምንድን ነው? ለሴት ልጅ ሲሆን ትንሽ ይከብዳል። ወንድ ልጅ ወንድ ነው፣ ምንም ያን ያህል ኖርማል ነው። ወንድ ልጅ ግን ሴት ልጅ ግን በቃ ማለት በእንደዚህ አይነት መልክ አይደለም ራሷን የምታስከብረው። አሁን ወንዱ ሴት ስላመጣ ሴቷም ወንድ ማምጣት አለባት ብዬ እኔ አላስብም፣ በእኔ በኩል ማለት ነው። ምክንያቱም በሴት ልጅ ሲሆን ትንሽ ይከብዳል፣ ወደ ነገ ህይወቷ ውስጥ ሲገባ። ለወንድ ምንም ችግር የለበትም፣ ወንድ ወንድ ምንም ችግር የለበትም። ስለዚህ በሴት ላይ ትንሽ ጠበቅ ይላል ብዬ አስባለሁ። እና እንደዚህ አይነት ነገሮችን ሀይሚ ባትዳፈር የተሻለ ነው። ሲጀመር ሌላ ሴት እንዲመጣ ያደረገችው የራሷ ባህሪ የራሷ ጸባይ እንዲስተካከል ስለፈለገ ነው ብሩኬ፣ እንጂ እንደዚህ እሷም ወንድ ልታመጣ እሱም ወንድ ሊያመጣ አይደለም። ሰው ደግሞ እንደዚህ አምጥተው ከገቡበት ደግሞ ያምጡበት፣ እኛም እንሰራባችኋለን። እነሱ የሚስሩ ምንም አዲስ ነገር የለም። እናንተ ማንን ማንን ወቃሽ አትሆኑም። አንዳንድ ጊዜ ደግሞ አንዳንዶቻችሁ ደግሞ ማለት ነው ብሩክ ግሩፕ ውስጥ ገብቶ ሃይማኖትን እንደማይፈልጋት ነግሮናል። እናንተ ስላላችሁ ነው። እና ቢፈልጋት እፈልጋታለሁ ብሎ ሊነግራችሁ ነው እንዲህ መብቱ ነው። ምን ለእናንተ መናገር አለበት? እንዲህ ሃይማኖትን እንደሚያገባ ሃይማኖትን እንደሚያፈቅራት ለእናንተ መነገር የለበትም፣ ለራሷ እንጂ ራሷ ካወቀች ማንም ሰው ካታ ወንድሞቿ ራሱ ማወቅ የለባቸው እሷ ካወቀች በቂ ነው፣ አለቀ። እንኳን አደለም ለእናንተ ሀያ አራት ሰዓት ቁጭ ብላችሁ እኝኝ ለምትሉ ግሩፖች ማለት ነው። መሬ ነው፣ እኛ ግሩፕ ገብቶ ሀይሜን እንደማያፈቅራት በቪዲዮ ስሪበት ተብዬ ነው ምናምን ባይ ዘ ወይ ማለት ነው፣ ሰው ስሩበት ስላላችሁ ብቻ እማይሆን ነገር ያወጣችሁ የሰው ስም ማጥፋት የለባችሁም። ራሳችሁ ጭንቅላታችሁ ይሄ ነገር ብል ይሄ ግን ምን ያመጣል፣ ይሄ ነገር የሚለውን ነገር በራሳችሁ አገናዝባችሁ ስሩ እንጂ ሰው ያላችሁ ሁሉ ለእዛ ሰው ይመለከተዋል ብላችሁ ቢዱ አትስሩ። አንዳንዶቻችሁ ሰው አለን ብላችሁ የምትሰሩ ሰዎች ስላላችሁ ማለት ነው በ-፣ ብሩክ እንደዚህ አለ። ብሩክ ግሩፕ ውስጥ ስራ ጠፍቶበት የለ እንዲህ እናንተን ግሩፕ ውስጥ ገብቶ ሲያይ ሲያዳመጥ ስራ ጠፍቶበታል። እሱ ስር ሰው ነው አባቴ የስራ ሰው። እድገት ላይ ነው እሱ አሁን ያለው። እናንተ እናንተ ከስር ትኮተኮታላችሁ አይደለ ለመጣል እንዲወድቅ። እሱ ደግሞ እድገት ላይ ነው ያለው ከቀን ቀን እያማረብኝ ነው ያለው ብሏል። ስለዚህ እናንተም እንዲያምርባችሁ ጥሩ ጥሩ ነገር አስቡ፣ ጥሩ ጥሩ ነገር ስሩ። ምንም ምንም የምታመጡት ለውጥ የለም። በሃይሜና በብሮኬ ውስጥ ያሉትን ነገሮች ስለ ቪዲዮ ቪዲዮ ላይ ያያችሁትን ነገር መናገር ምንም ኃጢያት አይደለም። ይሄ ሌላ እንደውንም ያላዩትን ነገር ጨምሮ ከማውራት ቪዲዮ ላይ ያየሁትን ነገር ለምሳሌ፣ ብሩክ እንደዚህ ሆነ፣ ሃይሜ እንደዚህ እንደዚህ ለምን አደረገች፣ ይሄ ነገር ለምን እንዲሆነ ብል ምንም ኖርማል ነው፣ ምን ችግር አለው? እናንተ አላችሁ አደል፣ እንዲህ ምንም ሳታዩት፣ ሆቴል አየነው፣ አልጋቤት አየነው፣ እንደዚህ ሆነ ስትሉ ይኸው እውነቱ ወጣ። እውነት አትደበቅ እውነት እንደሆነች ማለት ነው። ስለዚህ ከእውነት የራቀ ወሬ እያወራችሁም እናንተ ለሀይሚ አዛኝነን ደጋፊ ነኝ ብላችሁ እንኳን እናንተም እንኳን ሚዲያ ላይ ሼር እያደረጋችሁ ትገኛላችሁ። ስለዚህ አንቺ ሲሳይ እንደዚህ ያለች እንደዚህ ያለች አትችሉም ማለት አትችሉም። የተሰማኝን ስሜት የመናገር መብት አለኝ። ለእናንተ ብቻ አይደለም ሚዲያው ገባችሁ። የአለማየሁ ቀብራራ ደግሞ መቼም ቢሆን መቼም ስተሰርቶ አያውቅም መቼም ቢሆን ማለት ነው። መቼም እያንዳንዷን ነገር የሚሄድበትን መስመር ያውቃል። ይገባችሁ ሲጀመር፣ ወደማይፈልገው ህይወት ውስጥ እንዲገባ ያደረገችው ራሷ ሃይማኖት ናት። ሴት ነው ሁን እሱም መጣ አልፈልገም። እሷ ማይሆን ቦታ ሄደች። ከዛ ከማይሆን ቦታ ተመለሺ ሲላት በምክር እንቢ አለች። እንቢ ስትለው እሷ የምትመለስበትን መንገድ ነው የተጠቀመው። እሱም ነገር ደግሞ ሰርቶለታል። እንደሰራለት ደሞ ያየነው የልደቷ ቀን ነው የልደቷ ቀን ነው። ግን እሷ መረጋጋት አቃታት። አሁንም ደግሞ አሁንም ደግሞ ሌላ ስህተት እየጨመረች ነው። አሁንም ደግሞ ማለት ነው በቃ አንቺ ከጨመርሽበት፣ አሁንም ደግሞ እኔም አለሁ ግን የምቀጥላለሁ አለ እሱ። ስለዚህ ማ ነው ጥፋተኛ? ሴት ልጅ ረጋ ማለት አለባት። በቃ በጥፋትም በጥፋት አይደለም የሚመለሰው። በቃ ላለ ተረጋግቶ እኮ ነገሮች መፍታት ይቻላል እኮ። ስለዚህ ስህተቱ እያወቃችሁት ለመደበቅ መሞከር ምንም አስፈላጊ አይደለም ስራም ሆነ እያወቁም ሆነ ሳያውቁም ይሁን የሚሰሩትን ነገር እኔ ከመናገር ወደኋላ አለም ምንም አሁን ሰው ሲሄ ኮካፍ አፍሪካ ሄዶ ብሩክ ይሄን ኖርማል ነው ምንም። ሶሴን ታውቃታለች። ከሶሴ ጋር አንድ ሰው መሆን አብረው ቪዲዮ ሰርተዋል። ምን እንደሆኑ እያየናቸው ነው፣ ሶሴና ሀይሜ ማለት ነው። ሶ ብሩ ከሶሴ ጋር እንደዚህ መሆኑ ምንም ሌላ ነገር ሊያሳስበን ሊገርመን እዚህ ቦታ የነው ነው ብለን ልንናገረው አንችልም፣ ምክንያቱም ስራ ነው። ምን ዳኒን አታወትም እንዲ ዳኒ ሮያል ዳኒ ሮስት ሳይሆን ዳኒ ሮያል እና ጽጌ እስኪ እነሱ ነው የዋቸው በቃ እነሱ እኮ እናቴ ስንት ነገር ነው የሚሰሩት። ስለዚህ እነዚህ ደግሞ ሀይሚና ብሩኬ ደግሞ በቃ አሁን ጀማሪ ናቸው። ጀማሪ እንደመሆናቸው መጠን ምላስ ይበዛል፣ ጀማሪ ሲሆኑ። ስለዚህ እነሱ ደግሞ ይሄን ነገር ችለው ተቋቁመ ማለፍ ነው ያለባቸው። ሶ እኔ አሁን አንቺ ለምን እንዴት ያለሽ እንደዚህ እንደዚህ፣ ምንም አስተያየት መሰጠት ያለበት ነገር ከመሰጠት ወደ ኋላ አይልም። በቃ አለቀ። አንድና እንዴ ጨረቃ ፋሚሊ አንድ ከሆኑ ሆኑ፣ አንድ ካልሆኑ ሀሳባችን ምን ሀሳባችን የሚቀጥለው እንደዚህ ነው። አይለወጥም፣ አይቀየርም። ለምን ጥፋት እስካላየን ድረስ ማለት ነው። ብሩኬ ከሶሲ ጋር እንደዚህ የሆነ ይሁን መብቱ ነው። ምንም ሀይሜም መብቱ አይሆነውም። መርጣለች፣ እየሰራች ነው። ስስራ አለቀ። ግን በምሰራበት መካከል ሀይሜም ሆኑ ብሩኬም ሆኑ የሚናገሩት ነገር የሚያስጠይፍ ነገር ሲናገሩ ለምን ይሄ መሆን የለበትም። ገባችሁ? በቃ በስንት ነገር ማናደድ ምናምን፣ ብዙ ነገር አለ። ደግሞ አንድና አንድ እያየናቸው ነው። ብሩኬም የተጠቀመበት ብሩኬ የተጠቀመው እሷም ትጠቀመዋለች፣ እሷ የተጠቀመችው እሱ ይጠቀመዋል። አለቅ። ምንም አዲስ ነገር የለም። እዚህ ጋ መጨረሻቸውን ማየት ነው። እኛ እርስ በራሳችን ምን ያነቋቁረናል? የሌለ ታሪክ እየጨመርን ለምን እናወራለን? ከማን እንበልጣለን? ከማን እንበልጣለን? ከማንም አንበልጥም። ስለዚህ ያለውን ነገር በትዕግስት መጨረስና ማየት ነው እስከ መጨረሻው ድረስ ለማንም ቢሆን ምንም እኛ የምናመጣው ለውጥ የለም እኛ ምንፈው የምናደርጋቸው ነገር የለም እነሱ ትልልቆች ልጆች ናቸው ትንሾች አይደሉም ማለት እንደ ስለዚህ ሁሉም ነገር እያወቅን የምናጠፋው ነገር ለእኛ ለእኛ መስዋዕትነት ያስከፍለናል እንጂ ለእነሱ ምንም የሚጎልባቸው የሚቀንስባቸው ነገር የለም እኔ በእኔ በኩል ማለት ነው። ስለዚህ እያንዳንዶቻችሁ የምታወሩትን ነገር በሀያሜን በኩል ሆነ በብሩኬን በኩል የምታወሩት ነው እኮ የምታወሩትን ነገር ማለት ነው። በተለይ በተለይ ይሄ በውስጥ ያልተላከላችሁ ተላከልን፣ እንደዚህ ሆነ፣ እንደዚህ ሆነ እያላችሁ የምታወሩ ሰዎች እኔ እንጃ፣ በጣም ስነ ምግባር የጎደላችሁ ሰዎች ናቸው። የምሬን ነው። ያልሆነው ሆነ ብላችሁ የምታወሩ ሰዎች አላችሁ። ሌላው ብሩኬ ደግሞ በቃ ብሩኬ ሀይሚም ለኦዲየንስ መልስ መስጠት በፍጹም አይጠበቅባችሁም። በቃ ከዚህ በኋላ ማለት ነው የራሳችሁን ነገር መስራት ብቻ ነው ያለባችሁ። በቃ ምን ለኦዲየንስ መልስ ተሰጠም አልተሰጠም ምንም አዲስ ነገር የሚያመጣው ነገር የለም። ከስራችሁ የሚያግዳችሁ የለም፣ ከምናችሁ የሚመልሳችሁ ነገር የለም። ከላይ እንዲህ ላይ ላይ ሚዲያ ላይ ሲኮን እንደዛ ነገር አይባልም። ስለዚህ እያንዳንዱን ነገር አምናችሁ ተቀብላችሁ መስራት ነው የሙሽዬ፣ ጀግና ዛሬም ነገም ወደፊት። የጋሽዬ ልጅ የሄደችበት መስመር ብዙም አልታየኝም። እንግዲህ አላቅም፣ ሲታየኝ እውነቱን እገልጽላችኋለሁ። ምክንያቱም የሌለ ነገር ነው ማለት እስከምታብራራው ድረስ አሁን ኪድ ለምን እንደመጣ አላብራራችም። አሁን ብሩኬ ኤልዳ ለምን እንደመጣች አብራርቶልናል። ስለዚህ እሷ ደግሞ እስክታብራራለን ያለውን ነገር እናቀዋለን። እስከዛው ድረስ ግን ምንም አይቆርቁራችሁ ድልት ዝንጥ ብላችሁ ስራችሁን መስራት ትችላላችሁ። መልካም ጊዜ ፈታዘና ብላችሁ የራሳችሁ ውሳኔ መወሰን ትችላላችሁ። በእኔ በኩል ይህን ይመስላል። ይችላችሁ የመጣው አይዲያ ለእናንተ ደግሞ፣ ማለት የሌለውን ነገር አለ ብላችሁ ለምታወሩ ሰዎች ልቦና ይስጣችሁ ነው የምለው። ሌላ ምንም ብለው ነገር የለም። አመሰግናለሁ። መልካም ቀን ይሁንላችሁ። ባይ ባይ።